መዳሞቻችሁ እንደዚህ አይነት ንግግር የሚናገሯችሁ ከሆነ እንደዚህ አይነት ድርጊት እናንተ ላይ የሚፈጽሙ ከሆነ በአስቸኳይ ማስቆም አለባችሁ። ምክንያቱም ሁለት አመት ድረስ በዚህ መልኩ መቀጠላችሁ ጤናችሁ አደጋ ላይ ነው፣ አይምሯችሁ አደጋ ላይ ነው፣ ሁሉ ነገራችሁ አደጋ ላይ ነው። ከምታገኙት ገንዘብ የምታጡት ነገር ይበልጣል ማለት ነው። ለብዙቶቻችሁ እንዲደርስ ሼር፣ ሰብስክራይብ፣ ላይክ ማድረግ እንዳትረሱ የእኔ አርበኞች ማለት ነው። እወዳችኋለሁ። ምንድን ነው፣ በጣም በርካታ ቶች መዳሜ ስበላ ስጠጣ አትወድም፣ ስራ ጨርሼ እርፍት ሳደርግ አትወድም፣ ቁጭ ብዬ ባየችኝ ቁጥር ሁሉ ታሽከረክረኛለች ብለው በጣም በርካታ ቶች ኮሜንት ስራ አስቀምጠውልኛል እና እንደዚህ አይነት ነገር ማስቆም አለባቸው። እና አንዴ ክፉ አንዴ ጥሩ ትሆንብኛለችም ብላለች ይቺ ልጅ ማለት ነው። አንዴ ክፉ አንዴ ጥሩ ትሆን የራሷ ጉዳይ ነው፣ መብቷ ነው። ሊገባቸው ሰው ፈልጎ ነው ጥሩ የሚሆነው፣ ተፈጥሮ ነው። በቃ አንድ ሰው ውስጡ ላይ ያለ ነገር የሚያስጸባርቀው። አንቺ ግን የእሷ ስሜት በተቀያየረ ቁጥር፣ የእሷ ሆርሞን በተቀያየረ ቁጥር እናንተ ራሳችሁ መጉዳት የለባችሁ። ምን ማድረግ እንችላለን ታዲያ ልትል ይችላላችሁ። መብቴ እነግራችኋል ሁለት አይነት መፍትሄ ነው ነግራችሁ። አንደኛው መብቴ ምንድን ነው? እነሱ ሲተኙላችሁ እናንተ ስራችሁን ጭርስ አድርጋችሁ አትስሩ። ብሉ ጠጡ ትንሽ እርፍት አድርጉ። እነሱ ሲተኙ ማለት ነው። የሆነ አክሉን ሰርታቸው የሆነ አክሉን ስራ አስቀምጡ። ምክንያቱም አንዳንድ መዳሞች ይሄ እንደ በሽታ ነው። ባይ ዘ ወይ፣ ኖርማል አይደሉም እንደዚ አይነት መዳሞች። ይሄ ውሃ ቀጠነ ምናምን የሚሉ መዳሞች አሉ። እሷ ስትተኛ፣ እሷ እርፍት ላይ ስትሆን፣ አንቺም ማረፍ አለብሽ። ልክ እንደ ሕፃን ልጅ አሁን ሕፃን የሚጠብቁ ልጆች ልጆቹ ሲተኙ አይደል እነሱ የሚተኙት የሚያርፉት። ልክ እንደዛ እሷ ስትተኛ አንቺም መብላት መጠጣት ሻወር ያላረግሽ ከሆነ ሻወር ማድረግ ትንሽ እርፍት ማድረግ ካለብሽ እርፍትሽን ማድረግ አንቺን የሚያስፈልግሽ ነገር እርፍትሽንም ምግብሽንም እሷ ከመነሳቷ በፊት ጨራርሰሽ ስራው ይቀመጥ። ልክ እሷ ስትነሳ ስራ ላይ ትሆኛለሽ ማለት ነው። ገብቷችኋል? አንዳንዴ ስራ ብቻ አይደለም ሰውን የሚጎዳው ንግግር አሁን እነ እኔ አሁን ትንሽ ቀላል እያልኩ ይሄ ኩሽን አሁን ለእኔ ማስጠር በጣም ሲምፕል ነገር ነው አደለ? ግን እሷ መጥታ ይሄ አጽጂ፣ ይሄ አድርጊው፣ ይሄ ወልውዩ፣ ይሄ እንደዚህ ስቀይው፣ ይሄ እንደዚያ አውርጅው ስትለኝ ሰማይና ምድር እኔ ላይ ድፍን ነው የሚለው። ይደግመኛል ይደክመኛል። ስራው ደግሞ በጣም እንትን ይልብኛል፣ ይረዝምብኛል፣ ይበዛብኛል ማለት ነው። ግን እኔ በራሴ የምሰራው ከሆነ በጣም ቀላል ነው የሚሆንልኝ። እንደዛ አድርጉ ማለት ነው። እሷ ከመነሳው በፊት ስራችሁን ምልጭልጭ አድርጋችሁ አትስሩ። አንዳንድ መዳሞች እንደዚህ ናቸው። እረፉ ብያለው። ከዛ በኋላ እሷ ስትነሳ አንቺ ስራ ላይ ነሽ፣ መወልወያሽን፣ ትወጣሽን ምናምን ይዘሽ ወዲና ወዳ ወዳት ያለሽ ማለት ነው። ገባሽ? ያኔ ከእሷ ንግግርም ይቀንስልሻል። ይሄ አድርጊ ምናምን የሚለው ነገር አንቺ እየሰራሽ ነው፣ ረድ ስራ ላይ ነሽ ማለት ነው። እንደዛ አድርጉ ማለት ነው። አንዳንድ ቤት ደግሞ አሉ፣ ለምሳሌ ስራችሁን ጭርስር ሳደርጋቸው ብትቀመጡ ምንም አይነት ችግር የሌለባቸው መዳሞች አሉ። መዳሞች ሁለት ብዙ አይነቶች ናቸው እንደ ጸባያቸው መያዝ ነው ገባቸው አይደለም አሁን ሁሌ እሷ አዛሽ የምትሰሪ ከሆነ በጣም ይከብዳል ዲቴል ጽዳት የሚባል ነገር አለ አሁን ለምሳሌ በየሳምንቱ አምፖል የሚጸዳበት ቤት አንዴ ከነገረችሽ አምፖል ይፀዳል ይሄ ይሄ ይጸዳል ምናምን ካለቻችሁ በሳምንት በሳምንት ማድረግ እነዛን ነገሮች ለምሳሌ ቤቱ የሚታጠብ ከሆነ እሷ ሳትናገርሽ ከዛ በፊት እጠቢ ካለችሽ እሷ ሳትናገርሽ ማጠ ያኔ ፍሪ ነው የምትሆኝ። አንቺ ውስጥሽ ደስተኛ ይሆናል፣ በስራሽ ላይ በጣም ደስተኛ ትሆኛለሽ። ግን እነሱ ይሄንን እጣቢ፣ ይሄንን ምናምን የሚሉ ከሆነ ደግሞ ለእናንተ ስራው ይከብዳቸዋል ማለት ነው። እና እንደዛ ማድረግ መቻል አለባቸው። ስበላ ስጠጣ አትወድም ለምትሉ ደግሞ እናንተ መኪና ወይም ማሽን አደላቸው መብላት መጠጣት ግዴታ ነው። አንቺ ካልበላሽ ካልጠጣሽ ስራ መስራት አች ገብቶሻል አይደለም። ስበላ ስጠጣ አይወድም ማናቸው ምንም ጥሩ የምትሏቸው መዳሞች አንዳንዶቹ እንደው ቢ ምናምን ምናምን ይላሉ ፊት ለፊት ላይ ግን ስትበሉ ደግሞ ምን እንደበላችሁ ይመለከታሉ ማለት ነው እና እነሱ ስትበሉ አይናቸውን በነገራቸው ቀጠል ነው የሚያደርገው አይናቸው መጥፎ ነው በተቻላቸው አቅማችሁ እነሱ ሲተኙ ማንኛውም ነገር ሰርታችሁ ብትበሉ ሽታ እያሸታሉ እያሸተቱ ይመጣሉ ከመጡ ምንም ማድረግ አይቻልም መብላት ነው በቃ ፊት ለፊታቸውም ቢሆን ሰርቶ መብላት ነው የሚጠባበቁ ከሆነ ግብቷቸው ላይ አንዳንድ ቤት አሁን ችግር የሌለባቸው ቤቶች አሉ ብትሰሩ ብትበሉ ብትጠጡ ምናምን ማለት ነው። እና እሷ ምን ላደርግ ጨነቀኝ ነው የሚሉ ወላሂ ብዙ ውጦች ጨነቀኝ። ስፔሻሊ አዲስ የመጡ ልጆች ይጎዳሉ። ይሄን መረጃ እንዲደርሳቸው በተጨማሪም አሁንም እጠይቃችኋለሁ፣ ላይክ፣ እና ሼር ሰብስክራይብ ማድረግ እንዳትረሱ። ምክንያቱም አዲስ የሚመጡ ውቶች ገና እድሜያቸው አስራ ስድስት ነው። ያልጠነከረ ሰውነት ነው። በቃ ሽት ነው የሚያደርጓቸው። ስፔሻሊ ሳውዲ አረቢያ በጣም ከባድ ናቸው። ሁለት ሰራተኛ ራሱ እኮ አይቀጥሩም ሳውዲ አረቢያ ላይ አብዛኞቻቸው አንድ ሰራተኛ የሚቀጥሩት ምግብ እኔ ራሴ እሰራለሁ ይላሉ። ግን እኔ መዳሞች ምግብ ከሚሰሩብኝ እኔ ራሴ ምግብና ጽዳት ሁሉንም ብሰራ ይሻለኛል። ለምን እኔ ጽዳትን ጨርሼ ስመጣ ኩሽና ውስጥ የተቃጠለው ድስት ብዛት የቆሸሸው፣ አንድ ሩዝ ለመቀቀል ማአት ድስት ነው የሚያወጡት፣ ማአት ፕላስቲክ ነው የሚያወጡት፣ ማአት እቃ ነው የሚያወጡት። የሚገርማቸው ማለት ነው። እና እኔ ነው የሚሰራው። ግን ዱባይ ደግሞ ይሻላሉ። አሁን ከመቶ ፐርሰንት በላይ ዘጠና ዘጠኝ ፐርሰንት በላይ ሁለት ሰራተኛ የሚቀጥሩት፣ ወይም ደግሞ ወንድ ለምግብ ይኖራቸዋል፣ ጽዳት ደግሞ ሴት ይኖራቸዋል። አንዳንድ ደግሞ እንግዳ የሚበዛበት ቤት ምግብና ጽዳት አንድ ላይ ይላሉ። ግን ምግቡ አይበዛም ያን ያህል። ሴቷ እስዊት ምናምን ትሰራለች እቃ ዲዛይን ማድረግ ምናምን፣ እንደዛ የሚቀጥሩት ማለት ነው። እና ተጠንቀቁ፣ እንደ አያያዛችሁ ነው። አሁን ይለያሉ እነሱ እኛ እንደምንለየው ሁላ ይለያሉ። በቃ ሁላቸውም አንድ አይነት አይደሉም። በቃ እሷ ምግብሽ ላይ የምትጠብቅሽ ከሆነ እሷ ዞር ስትል ብልት ጥጥት እጥብ አድርገሽ እንትን ስራሽ ላይ ማተኮር ነው። እሷ ትእዛዝ የምታበዛብሽ ከሆነ እሷ የምታዝሽን አይተሽ አይተሽ አንቺ እሷ ሳትናገርሽ ለመስራት መሞከር መቻል ነው። መፍራት አያስፈልግም። ኮንፊደንስ ሊኖራችሁ ይገባል። እና አንዳንድ ደግሞ አልሰራ አልሰራሽ ምናምን ምናምን ብለው ደሞዝ አይሰጡም። በየወሩ ማለት ነው። ደሞዛችሁ በየወሩ ለመቀበል ሞክሩ ደሞዛችሁ በየወሩ ስትቀበሏቸው እናንተ ይፈሯችኋል። አይቺ ደሞዛ እጇ ላይ ስለሆነ የሆነ ነገር ብላት በሰልባት ወይም ደግሞ ብጨቃጨቃት ቢሮ ስጅን ትላለች ወይም አሳፍሬን ትለኛለች በሚለው ይፈራሉ ማለት ነው። እና በተቻላቸው አቅም ምንድን ነው ማለት የምንፈልገው እራሳችሁን አስከብሩ። እናንተ ሰው ናችሁ። ሰራተኛ ብትሆኑ እነሱም ሰራተኛ ናቸው። እነሱ በቀን ስንት ነገር ነው የሚበሉት። እና እንደዛ ነው እላችኋለሁ። መሰል ጥያቄዎቻችሁንም አሁን ለመመለስ ዝግጁ ነን። እናንተ ደግሞ ይሄ ቻናል ለብዙ እህቶች ብዙ እህቶችን ይለውጣል ብዬ ነው ይሄን ነገር ምነግራችሁ ማለት ነው። ስለዚህ እንትን በሉ ማለት ነው፣ ተጠንቀቁ። ወለህነት ነው፣ አትፍሩ። ፍራቻ አያስፈልግም፣ መፍራት አያስፈልግም። እናንተ ስትፈሩ እንደ ሞኝ እንደ ጅል ነው የምትቆጠሩት፣ እንደ ሰው ራሱ አትቆጠሩ። ሰውን በማንነቱ አክብሩ እንጂ በምግብሽ በምንሽ፣ አሁን አንዳንድ እህቶች ኮንትራት ግዴታቸው ነው ሳምፖ ቅባት፣ ሳሙና መግዛት አለባቸው። አንዳንድ እህቶች አሁን አይጠይቁም፣ በቃ ካልገዛችላቸው አይጠይቁም። ስለዚህ ጠይቁ። ኮንትራት እስከሆንሽ ድረስ ቅባት ሳሙናሽን ጎግል ላይ አይተሽ የሚስማማሽን ይሄንን ይሄንን እፈልጋለሁ ብላችሁ ዋትሳፕ ላይ ላኩላት። ገባችሁ አይደለ? ወይም አትገዛ ከሆነ የማቴሪያልን ገንዘብ መቀበል አለባችሁ። መቶ ብርም ቢሆን አምሳ ብርም ቢሆን ተቀብላችሁ እራሳችሁ የሚስማማችሁን ነገር መግዛት ትችላላችሁ። በቀጣይ ባሪ ቪዲዮ እንገናኛለን። እወዳችኋለሁ፣ አከብራችኋለሁ ይ